ከምናየው ሰማይ ባሻገር፣ ከዋክብት ከሚመላለሱበት ጠፈር በላይ፣ ሳይንቲስቶች በሚሊዮን የሚቆጠሩ ጋላክሲዎችን ከሚመለከቱበት፣ ነገር ግን አሁንም ማየት ከማይችሉት የፍጥረት ጥግ ላይ ምን ያለ ይመስላችኋል? የሰው ልጅ አእምሮ ሊመረምረው የማይችለው፣ በሥርዓትና በክብር የተሞላ፣ ሕያው የሆነ የብርሃን መንግሥት እንዳለ ታውቁ ይሆን? ባለፉት ዝግጅቶቻችን በዓለማተ መሬት ላይ ያለውን ጉዟችንን አጠናቀናል። የሰው ልጅ መኖሪያ የሆነችውን ይህችን ዓለም እንዲሁም ከሞት በኋላ የሚጠብቁን ገነትንና ሲኦልን ብሔረ ሕያዋንንና ብሔረ ብፁዓንን ጎብኝተናል። ዛሬ ግን ከምድራዊው ዓለም ከፍ ብለን ከቁሳዊው ፍጥረት አልፈን ወደ ረቂቁና ወደ ተቀደሰው ዓለም እንጓዛለን። ይህ ዓለም ስፍር ቁጥር የሌላቸው የብርሃን ሰራዊት የሚኖሩበት፣ የማይታየው ጦርነት የተካሄደበት፣ የፍጥረት ሁሉ ሥርዓት የሚጠበቅበት ሰማያዊ መንግሥት ነው። በዛሬው ጥልቅ ዳሰሳችን የዚህን የማይታየውን መንግሥት መጋረጃ እንገልጣለን፤ መላእክት እነማን እንደሆኑ፣ ለምን እንደተፈጠሩ፣ የሚኖሩባቸው ሰማያዊ ከተሞች ምን እንደሚመስሉ፣ ከሁሉም በላይ በዐሥር መዓርጋት የተከፈለውን አስደናቂውን የሰማይ የክብር ሥርዓት በጥልቀት እንመረምራለን። እንግዲህ ወደማይታየው የሰማይ መንግሥት የሚደረገውን ይህንን መንፈሳዊ ጉዞ አብረን እንድንጓዝ በአክብሮት እጋብዛለሁ። ይህ የዓለመ መላእክት አስደናቂ ጉብኝት ነው። ክቡራትና ክቡራን ውድ የመባ ቲቪ ቤተሰቦች፣ ከልዑል እግዚአብሔር ድጋፍ ቀጥሎ መባ ቲቪ በእናንተ በተመልካቾቻችን ማበረታቻ በሰፊ የአገልግሎት መንገድ ላይ ይገኛል። ነገር ግን ዛሬም ስልሳ አንድ ከመቶ ተመልካቾቻችን ቻናላችንን ሰብስክራይብ ሳታደርጉ እንደምትመለከቱ ተረድተናል። እባኮ አሁኑኑ ሰብስክራይብ በማድረግና የደውል ምልክቷን በማብራት አገልግሎቱን ይደግፉ። ቪዲዮውንም ላይክ አድርገው ይጀምሩ። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ዝግጅት ለእናንተ ለውድ ተመልካቾቻችን ለማድረስ መጽሐፈ ሥነ ፍጥረት በሚል ርዕስ በመምህር ዲያቆን ዮሐንስ ጌታቸው የተዘጋጀውን ግሩም መጽሐፍ ተጠቅመናል። ይህ ዝግጅት ከመጽሐፉ ጥቂት ገጾችን ብቻ በመቀንጨብ የቀረበ በመሆኑ ክቡራት ተመልካቾቻችን መጽሐፉን ገዝታችሁ እንድታንቡ እየጋበዝን ለጸሐፊው መምህራችን ቃለ ሕይወትን ያሰማልን ለማለት እንወዳለን። ወደ ሰማያዊው ሥርዓት ከመግባታችን በፊት በመጀመሪያ መላእክት የሚለው ቃል ራሱ ምን ማለት እንደሆነ መረዳት አለብን። መላእክት የሚለው ቃል ጥንታዊና ቤተ ክርስቲያናችን መሠረት ከሆነው ከግዕዝ ቋንቋ የመጣ ሲሆን ቀጥተኛ ትርጉሙም ተላላኪዎች ወይም መልእክተኞች ማለት ነው። እንደ አገባቡም አለቆች ወይም አስተዳዳሪዎች የሚል ትርጉምንም ይይዛል። ይህ ቃል የነዚህን ረቂቃን ፍጥረታት ዋነኛ ባህሪና ተግባር ቁልጭ አድርጎ ይገልጽልናል። ታዲያ እግዚአብሔር አምላክ መላእክትን ለምን ፈጠራቸው በሚለው ጥያቄ ነገራችንን እንጀምር። መላእክት የተፈጠሩበት ዓላማ ከሰው ልጆች ከተፈጠሩበት ምክንያት የተለየ አይደለም። መላእክት የተፈጠሩት ልክ እንደኛ አምላካቸውን እያመሰገኑ፣ እርሱ እንደወደዳቸው እነርሱም እየወደዱት በክብሩ እየተደሰቱ ለዘላለም ይኖሩ ዘንድ ነው። ምስጋናቸው ረፍታቸው፣ ረፍታቸው ደግሞ ምስጋናቸው ሆኖ በፍጹም ደስታ የሚኖሩ ሕያዋን ፍጥረታት ናቸው። ነገር ግን መልእክተኞች ስንል የማንን መልእክት ነው የሚያደርሱት ያስብላል። ይህ ጥያቄ መላእክት ወደሚለው ቃል ጥልቅ ምስጢር ይወስደናል። ምክንያቱም መላእክት የሚለው ቃል በሁለት ታላላቅ ወገኖች ይከፈላልና፣ አንደኛ ለእግዚአብሔር አምላክ የሚላላኩት በብርሃን የተሞሉት ቅዱሳን መላእክት ናቸው። ሁለተኛ ለጠላታችን ለዳብሎስ የሚላላኩት ጨለማን የተጎናጸፉት እርኩሳን መላእክት ወይም አጋንንት ናቸው። የእርኩሳን መላእክት አወዳደቅና የክህደት ታሪክ በሚቀጥለው ክፍል በሰፊው የምንዳስሰው ታላቅ ምስጢር ነው። ለዛሬው ትምህርታችን ግን ትኩረታችንን በቅዱሳን መላእክት ላይ ይሆናል። እነዚህ ቅዱሳን መላእክት ከኛ ከሰው ልጆች ጋር ያላቸው ግንኙነትስ ምንድነው? ለሚለው ጥያቄ መልሶ ከጥንት ጀምሮ አልተለዩንም የሚል ይሆናል። በአደጋ ጊዜ ይጠብቁናል፣ ስንደክም ያበረቱናል፣ ወደ ልባችን መልካም ሐሳቦችን ልከው ለበጎ ሥራ ያነሳሱናል። ከቅዱሱ መንገድ ስንስት ሲያዝኑ፣ ወደ ንስሐ ስንመለስ ደግሞ በሰማይ ታላቅ ደስታን ያደርጋሉ። በቅዳሴ ጊዜ አብረውን ያመሰግናሉ፣ ነፍሳችን ስትጨንቅ ያረጋጓታል። በመጨረሻም የሞታችን ሰዓት ሲደርስ ነፍሳችንን ከሥጋችን ተቀብለው በክብር ወደ ፈጣሪያችን ዙፋን ፊት ያደርሳሉ። ስለ ቅዱሳን መላእክት ምንነትና ከኛ ጋር ስላላቸው ግንኙነት ከተረዳን አሁን ደግሞ ወደማይታየው ዓለም መጋረጃ ውስጥ በጥልቀት ገብተን እነዚህ ስፍር ቁጥር የሌላቸው የብርሃን ሰራዊት የሚኖሩበትን አስደናቂ ሥርዓት እንመለከታለን። የሰማዩ ዓለም ያለ ሥርዓትና ያለ አደረጃጀት የተበታተነ አይደለም። ይልቁንም በመለኮታዊ ጥበብ የተዋቀረ እጅግ ግዙፍና ሥርዓት ያለው መንግሥት ነው። የቤተ ክርስቲያናችን ጥንታውያን መዛግብት እንደሚያስተምሩን እግዚአብሔር መላእክትን ከፈጠረ በኋላ እንዲኖሩባቸው ሶስት ታላላቅ ሰማያዊ ከተማዎችን አዘጋጅቶላቸዋል። እነዚህ ከተሞች ከስጋዊ ቁስ የተሰሩ ሳይሆኑ ከብርሃንና ከክብር የተፈጠሩ ረቂቅ መኖሪያዎች ናቸው። ስማቸውም ኢዮር ራማ እና ኤረር ይባላሉ። በእነዚህ ሦስት ከተሞች ውስጥ ቅዱሳን መላእክት በዐሥር ታላላቅ ክፍሎች ተደራጅተው ይኖራሉ። እነዚህ ክፍሎች ነገዶች ወይም መዓርጋት ተብለው ይጠራሉ። መዓርግ ማለት የክብር ደረጃ ማለት ነው። እዚህ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች የምትለይበት ልዩና ጥልቅ ምስጢር አላት። እንደ ቅዱስ ዲዮናስዮስ ያሉ የጥንት ሊቃውንት ዘጠኝ የመላእክት ማዕረጋትን ሲዘረዝሩ፣ የቤተክርስቲያናችን የዜማ ደራሲና ታላቁ ሊቅ ቅዱስ ያሬድ ግን በመንፈስ ቅዱስ ገላጭነት ከዚህ የጠለቀውን ምስጢር ተመልክቷል። እርሱም የመላእክት ማዕረጋት አስር እንደሆኑ አስተምሯል። የመጽሐፈ ስንክሳር ትምህርትም ይህንኑ ያረጋግጣል። እነዚህ አስሩ ማዕረጋት ወይም ነገዶች በክብርና በሥልጣን እኩል አይደሉም። ይልቁንም ወደ እግዚአብሔር ዙፋን ባላቸው ቅርበት ልክ በደረጃ የተደረደሩ ናቸው። ወደ እግዚአብሔር መንበር የቀረቡት መዓርጋት በክብር በኃይልና በመለኮታዊ ምስጢር ዕውቀት ከፍ ያሉ ሲሆኑ፣ ከዙፋኑ ራቅ ብለው ያሉት ደግሞ ከሰው ልጆችና ከሌሎች ፍጥረታት ጋር በተያያዘ አገልግሎት ላይ በስፋት የተሰማሩ ናቸው። ይህ የሰማይ የክብር ሥርዓት የእግዚአብሔርን ጥበብና ሥርዓት የሚያሳይ ታላቅ ምስጢር ነው። ከዚህ በማስቀጠል ይህንን የክብር መሰላል አንድ በአንድ እየወጣን በእያንዳንዱ ማዕረግ ላይ ያሉትን ቅዱሳን መላእክት አለቆቻቸውንና ልዩ አገልግሎቶቻቸውን በጥልቀት እንመረምራለን። የኢዮር ነዋሪዎች አሁን ጉዟችንን ወደ ሰማያዊው መንግሥት ልብ፣ ወደ ክብሩ ጫፍ፣ ወደ መጀመሪያዊቱና ከሁሉ ወደ ምትልቀው ከተማ፣ ወደ ኢዮር እናደርጋለን። ኢዮር ለእግዚአብሔር ዙፋን ከቀረቡት ከሌሎቹ ከተሞች ሁሉ በላይ የሆነች በብርሃንና በክብር የተሞላች ከተማ ናት። በውስጧም የሚኖሩት መላእክት ወደ እግዚአብሔር ምስጢር ከቀረቡት በሥልጣንና በክብር ከፍ ካሉት ማዕረጋት መካከል የሚመደቡ ናቸው። ከነዚህም መካከል ሦስቱን ታላላቅ ነገዶች እንመለከታለን። የመጀመሪያዎቹ በኢዮር ከተማ የሚኖሩት ነገደ ኃይላት ናቸው። ኃይላት የሚለው ስማቸው እንደሚያመለክተው እነዚህ መላእክት የእግዚአብሔርን ታላቅ ኃይልና ሥልጣን የሚገልጡ ናቸው። ሊቁ ቅዱስ ኤጲፋኔዎስ እንደሚገልጸው እነዚህ ባለ ሰይፍ የሆኑ የብርሃን ሰራዊት ናቸው። የእግዚአብሔርን ወዳጆች ይጠብቃሉ፣ ጠላቶቹን ደግሞ ይቀጣሉ። የእነዚህ ነገደ መላእክት አለቃቸው በሰማይ ካሉ መላእክት ሁሉ የከበረው የመላእክት ሁሉ አለቃ ቅዱስ ሚካኤል ነው። የእነዚህ ኃይላት አገልግሎት ከእኛ ሕይወት ጋር በቀጥታ የተገናኘ ነው። በሰይጣን ፈተና ስንደክም፣ በሕይወት ውጣ ውረድ ውስጥ ኃይላችን ሲሟጠጥ፣ በመንፈሳዊ ውጊያ ውስጥ ስንወድቅ፣ በእግዚአብሔር ፍቃድ ብርታትንና ኃይልን የሚሰጡን በቅዱስ ሚካኤል መሪነት የሚላኩት እነዚህ ነገደ ኃይላት ናቸው። ቅዱስ ጴጥሮስ በመልእክቱ መላእክትና ሥልጣናት፣ ኃይላትም ከተገዙለት በኋላ ሲል የጠቀሳቸው በዚህ ታላቅ ማዕረግ ያሉትን ነው። ሁለተኛዎቹ የኢዮር ከተማ ነዋሪዎች የሰማይ ካህናት የሆኑት ነገደ ሱራፌል ናቸው። ሱራፌል የሚለው ቃል የዕብራይስጥ ቃል ሲሆን ትርጉሙም እሳታውያን ወይም የሚቃጠሉ ማለት ነው። ለአንድ ሲሆን ሱራፊ፣ ለብዙ ሲሆን ደግሞ ሱራፌል ተብሎ ይጠራል። ይህ ስያሜ የተሰጣቸው ለእግዚአብሔር ካላቸው ፍቅርና ቅድስና የተነሳ እንደ እሳት ስለሚነዱ ነው። እነዚህ መላእክት በነቢዩ ኢሳያስ ራእይ እንደተገለጠው ስድስት ስድስት ክንፎች አሏቸው። የእያንዳንዱም ክንፍ አገልግሎት ጥልቅ ምስጢርን ይዟል። በሁለት ክንፋቸው ፊታቸውን ይሸፍናሉ። ይህም የእግዚአብሔርን የባሕሪ ክብሩንና ብርሃኑን ሊመለከቱት እንደማይችሉ፣ በፍጹም አክብሮትና ፍርሃት በፊቱም እንደሚቆሙ ያሳያል። በሁለቱ ክንፎቻቸው እግሮቻቸውን ይሸፍናሉ። ይህም በጌታቸው ፊት ያላቸውን ትሕትናና ራሳቸውን እንደ ባሪያ መቁጠራቸውን ያመለክታል። በሁለቱ ክንፎቻቸው ደግሞ ይበራሉ። ይህም የእግዚአብሔርን ትእዛዝ ለመፈጸም ምን ያህል የፈጠኑና የተጉ እንደሆኑ ያሳያል። የነገደ ሱራፌል ዋነኛና የማያቋርጥ አገልግሎታቸው በዙፋኑ ፊት ቆመው ቅዱስ ቅዱስ ቅዱስ፣ የሰራዊት ጌታ እግዚአብሔር ክብርህ ሰማይንና ምድርን ሞልቷል እያሉ ማመስገን ነው። ይህ ሦስት ጊዜ ቅዱስ ቅዱስ ቅዱስ የሚለው ምስጋናቸው የቅድስት ሥላሴን አንድነትና ሦስትነት የሚመሰክር የሰማይ ምስጋና ነው። እነዚህ ሱራፌል በሌላ ስማቸው ሃያ አራቱ ካህናተ ሰማይ በመባል ይታወቃሉ። በራእየ ዮሐንስ እንደተገለጠው በራሳቸው ላይ የወርቅ አክሊል ደፍተው ነጭ ልብስ ለብሰው በዙፋኑ ፊት ይሰግዳሉ። በእጃቸውም የቅዱሳንን ጸሎት የሞላ የወርቅ ጽና ይዘው ያጥናሉ። ይህም እኛ በምድር የምናቀርበውን ጸሎት ወደ እግዚአብሔር ዙፋን የሚያደርሱ ሰማያዊ ካህናት መሆናቸውን ያረጋግጥልናል። ታላቁ ሊቅ ቅዱስ ያሬድም የዜማውን ምስጢር የተቀበለው ከእነዚህ ከነገደ ሱራፌል ነው። ሦስተኛዎቹ የኢዮር ከተማ ነዋሪዎች የእግዚአብሔርን ዙፋን የሚሸከሙት ነገደ ኪሩቤል ናቸው። ኪሩቤል በሌላ ስማቸው ጸወርተ መንበር ይባላሉ። ትርጉሙም ዙፋን ተሸካሚዎች ማለት ነው። ለአንድ ሲሆን ኪሩብ ለብዙ ሲሆን ኪሩቤል ተብለው ይጠራሉ። ይህም ስማቸው ለእግዚአብሔር ክብርና ዙፋን ያላቸውን ቅርበት ያሳያል። ብዙ ጊዜ ሰዎች የኪሩቤልን ነገር ሲሰሙ በነቢዩ ሕዝቅኤል ራእይ ላይ በእንስሳት አምሳል ስለተገለጠው በቁሙ እንስሳት እንደሆኑ አድርገው በስህተት ያስባሉ። ነገር ግን ሊቃውንት እንደሚያስረዱን ይህ መገለጥ ምሳሌያዊ ነው። መንፈስ ቅዱስ በርግብ አምሳል ሲገለጥ ርግብ ነው እንደማንል፣ ኪሩቤልም በእንስሳት አምሳል መገለጣቸው የግብራቸውንና የባሕርያቸውን ምስጢር ለመግለጥ እንጂ እንስሳት ስለሆኑ አይደለም። እነዚህ ኪሩቤል አራቱ ሕያዋን ፍጥረታት በመባል የሚታወቁ ሲሆን አራት ገጾች ወይም አራት ፊቶች አሏቸው። እያንዳንዱም ገጽ ጥልቅ ምስጢራዊ ትርጉም አለው። የሰው ገጽ ወይም ገጸ ሰብ የሰው ልጅ አእምሮ ልብና የክርስቶስን ሰው የመሆን ምስጢር ወይም ነገረ ስጋዌን ያመለክታል። ይህ ገጽ ለሰው ልጆች ሁሉ ይጸልያል። የአንበሳው ፊት ወይም ገጸ አንበሳ የአራዊትን ንጉሥ አንበሳን በመመሰል የእግዚአብሔርን ንግሥና ኃይል፣ ግርማና የክርስቶስን የትንሣኤውን ድል አድራጊነት ያመለክታል። ይህ ገጽ ለአራዊት ሁሉ ይጸልያል። የላም ፊት ወይም ገጸ ላህም፣ ላም የዋህነትንና አገልግሎትን እንደምትወክል የክርስቶስን የክህነት አገልግሎት የዋህነቱንና ለዓለም ቤዛ ሆኖ መሥዋዕት መሆኑን ያመለክታል። ይህ ገጽ ለእንስሳት ሁሉ ይጸልያል። የንስር ፊት ወይም ደግሞ ገጸ ንስር፣ ንስር ወደ ሰማይ መጥቆ እንደሚበር የክርስቶስን መለኮታዊ ባሕሪ ልዕልናውንና የእርገቱን ምስጢር ያመለክታል። ይህ ገጽ ለአዋፋት ሁሉ ይጸልያል። ይህ ብቻ አይደለም። አራቱ ገጾች የአራቱ ወንጌላውያን ምሳሌዎችም ናቸው። ማቴዎስ በሰው ማርቆስ በአንበሳ፣ ሉቃስ በላም፣ ዮሐንስ ደግሞ በንስር ይመሰላሉ። እነዚህ ኪሩቤል ዙፋኑን ይሸከማሉ ስንል እግዚአብሔር የሚከብድ ሆኖ አይደለም። ሊቃውንት ይህንን ሲያብራሩ ጫማ እኛን ይሸከማል ወይስ እኛ ጫማውን እንሸከመዋለን? በሚል ምሳሌ ያስረዳሉ። ጫማው ከእግራችን በታች ስላለ የተሸከመን ቢመስልም እውነታው ግን እኛውነን ጫማውን የምንሸከመው። እንዲሁ እግዚአብሔር በረድኤት በነዚህ መላእክት ላይ አድሮ ክብሩን ይገልጥባቸዋል እንጂ እነርሱ ራሱ ሊሸከሙት አይችሉም። የራማና የኤረር ከተሞች ነዋሪዎች። ጉዞአችንን በመቀጠል አሁን ደግሞ ወደ መካከለኞቹና ወደ ታችኞቹ የመላእክት ከተሞች ወደ ራማና ወደ ኤረር እንወርዳለን። እነዚህ ከተሞች የሰማያዊው መንግሥት አስተዳደራዊ ማዕከላት ናቸው። በውስጣቸው የሚኖሩት መላእክት ከሰው ልጆችና ከፍጥረት ዓለም ጋር ቀጥተኛና የማያቋርጥ ግንኙነት ያላቸው፣ የእግዚአብሔርን ፍቃድ በጽንፈ ዓለም ውስጥ የሚያስፈጽሙ ታላላቅ አስተዳዳሪዎች ናቸው። በመካከለኛዋ ከተማ በራማ ከሚኖሩት መካከል የመጀመሪያዎቹ ነገደ አርባብ ናቸው። አርባብ በሚለው ቃል ረበበ ከሚለው የግእዝ ቃል የመጣ ሲሆን ትርጉሙም ጋረደ፣ ሸፈነ ማለት ነው። ስማቸው እንደሚያመለክተው እነዚህ መላእክት የሰው ልጆች ጋሻና ከለላ ናቸው። ዘወትር ከሚወረወረው የሰይጣን ፍላጻና ጦር ያመልጡ ዘንድ በጸጋ ክንፋቸው የሚጋርዱና የሚሸፍኑን ጠባቂዎቻችን ናቸው። የእነዚህ የብርሃን ሰራዊት አለቃቸው የምስራች ነጋሪ መልአክ በመባል የሚታወቀው ታላቁ ሊቀ ቅዱስ ገብርኤል ነው። ቅዱስ ገብርኤል በሰው ልጅ ታሪክ ታላቁን የምሥራች ቃል ይዞ ከሰማይ ወደ ምድር የወረደው መልአክ ነው። ለመቤታችን ቅድስት ድንግል ማርያም የጌታችንን መጸነስና መወለድ ያበሰረው እርሱ ነው። ይህ ታላቅ አገልግሎቱ እንደሚያሳየን እርሱና በእርሱ ሥር ያሉት ነገደ አርባብ የእግዚአብሔርን የምሕረትና የድህነት ዜና ለሰው ልጆች የሚያደርሱ ናቸው። በጸሎታችን ላይ በመላእክት ኃይል ከልለን ብለን ስንለምን ጥሪያችን የሚደርሰው ለነዚህ የሚጋርዱንና የሚሸፍኑን ነገደ አርባብ ነው። በዚሁ በራማ ከተማ የሚገኙት ቀጣዮቹ ማዕረግ ደግሞ ነገደ መናብርት ይባላሉ። መናብርት የሚለው ቃል መንበር ከሚለው ቃል የመጣ ሲሆን ትርጉሙም ዙፋኖች ወይም ተቀማጮች ማለት ነው። ይህ ስያሜ ለእግዚአብሔር ያላቸውን ቅርበትና በሰማያዊው ምክር ቤት ውስጥ ያላቸውን የባለመዋልነት ደረጃ ያሳያል። እነርሱ ለእግዚአብሔር ቅርብ አማካሪዎች ናቸው ሲባል ሁሉን አዋቂ የሆነው አምላክ ምክር ያስፈልገዋል ማለት አይደለም። ይልቁንም እግዚአብሔር ሊያደርግ ያሰበውን ምስጢር አስቀድሞ የሚገልጥላቸውና በውሳኔ ውስጥ የሚያሳትፋቸው የታመኑ የዙፋኑ ባለመዋሎች መሆናቸውን ያመለክታል መጽሐፍ ቅዱስ ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልገለጠ በቀር ምንም አያደርግም እንደሚል ከነቢያት ይልቅ ለቀረቡት ለእነዚህ መላእክትማ እንዴት ምስጢሩን አይገልጥላቸው? የእነዚህ ባለሟል መላእክት አለቃቸው የመድኃኒትና የፈውስ መልአክ በመባል የሚታወቀው ቅዱስ ሩፋኤል ነው። በመጽሐፈ ጦቢት እንደተጻፈው ቅዱስ ሩፋኤል የጦቢያን አይን በማብራት ሳራን ከአጋንንት እስራት በመፍታትና በጉዟቸው ሁሉ በመጠበቅ የእግዚአብሔርን የፈውስና የምሕረት እጅ ሆኖ አገልግሏል። ይህም ነገደ መናብርት የሰውን ልጅ ከስጋዊና ከመንፈሳዊ ደዌ የሚፈውሱ በሕይወት ጉዞም ውስጥ መሪና ጠባቂ እንደሚሆኑ ያሳያል። ሊቁ ኤጲፋኒዮስ እንደሚገልጸው እነዚህ መላእክት ከነፋስ ይልቅ የፈጠኑ የመብረቅ ጋሻና የእሳት ጦር የያዙ ናቸው። በራማ ከተማ የሚገኙት ሶስተኞቹ ማዕረግ ነገደ ስልጣናት ይባላሉ። ስማቸው እንደሚያመለክተው እነዚህ መላእክት በፍጥረት ስርዓት ላይ ስልጣን የተሰጣቸው ናቸው። አለቃቸውም መልአኩ ቅዱስ ሱሪያል ይባላል። ቅዱስ ሱሪያል ሌሎቹን መላእክት ለምስጋና የሚያነቃ የብርሃን ነጋሪት እንደሚይዝ ይነገራል። የነገደ ሥልጣናት ዋነኛ አገልግሎታቸው በተፈጥሮ ኃይላት ላይ መሾም ነው። በዝናብ በንፋስ በብርሃንና በወቅቶች መፈራረቅ ላይ ሥልጣን አላቸው። የሰው ልጆች ከጽድቅ መንገድ ሲርቁና በኃጢአት ሲጸኑ፣ በእግዚአብሔር ፍቃድ በምድር ላይ ልዩ ልዩ መቅሰፍትን የማምጣት ሥልጣን አላቸው። ነገር ግን ምሕረትን ሽተው ንስሐ ለሚገቡ ደግሞ እርቅና በረከትን የሚያመጡ ናቸው። ከሁሉ በላይ ግን ስልጣናቸው በዳግም ምጽአት ጊዜ ይገለጣል። ጌታችን እንዳስተማረው በመጨረሻው ቀን የሰው ልጅ መላእክቱን ይልካል፤ እነርሱም ክፉዎችን ከጻድቃን መካከል ለይተው ወደ እሳት ጉድጓድ ይጥሏቸዋል። ይህ ታላቅ የመለየት ስልጣን የተሰጣቸው ለእነዚህ ለነገደ ስልጣናት ነው። ከመካከለኛዋ ከተማ ከራማ ወርደን ወደ ታችኛይቱ የብርሃን ከተማ ወደ ኤረር ስንደርስ ደግሞ የፍጥረታትን ሥርዓት በሙሉ የሚጠብቁትንና የሚያስተዳድሩትን የመላእክት ክፍሎች እናገኛለን። እነዚህም መኳንንት፣ ሊቃናትና መላእክት በመባል ይታወቃሉ። እስቲ አንድ በአንድ እንመልከታቸው። ነገደ መኳንንት መኳንንት ማለት አለቆች ወይም ገዢዎች ማለት ነው። አለቃቸውም ቅዱስ ሰዳካኤል የተባለው መልአክ ነው። የእነዚህ መላእክት አገልግሎት እጅግ አስደናቂና ልብን በፍርሃትና በአድናቆት የሚሞላ ነው። እነርሱ ሰውን ከመከራ ሥጋና ከመከራ ነፍስ ይጠብቃሉ። ከዚህም በላይ ግን በትንሣኤ ዘጉባኤ ጊዜ በዓለም ሁሉ የተበተነውን የሰውን አጥንት ሁሉ ሰብስበው ለትንሣኤ የሚያበቁ ናቸው። ይህ ማለት የእያንዳንዳችን የሥጋችን ቅንጣት እንኳን በእነዚህ መላእክት ጥበቃ ስር ነው ማለት ነው። ነገደ ሊቃናት፣ የእነዚህ ነገድ መላእክት አለቃቸው ቅዱስ ሳላትያል ይባላል። አገልግሎታቸውም በባህር ውስጥ የሚኖሩትን ፍጥረታት በሙሉ መጠበቅ ነው። በልባቸው የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩትን ስፍር ቁጥር የሌላቸውን የባህር ፍጥረታት ሥርዓት የሚጠብቁትና የሚመግቡት እነዚህ ናቸው። መጽሐፍሐ አክሲማሪዮስ፣ እነዚህ መላእክት ረቂቅ በሆኑ የእሳት ፈረሶች ላይ እንደሚቀመጡ ይገልጻል። ነገደ መላእክት፣ ይህ ስም ለሁሉም የብርሃን ፍጥረታት በጋራ የሚያገለግል ቢሆንም በተለይ በዚህ በመጨረሻው ማዕረግ ላይ ያሉትን የመላእክት ክፍልም ያመለክታል። አለቃቸውም ቅዱስ አናኒያል ነው። የእነዚህ መላእክት አገልግሎት ደግሞ ከሁሉ በላይ የብርሃን ሥርዓት ላይ ያተኮረ ነው ፀሐይን፣ ጨረቃንና ከዋክብትን ማለትም የሰማይ አካላትን ሥርዓት እንዳይዛባ የሚጠብቁ ናቸው። ፀሐይ በየዕለቱ መውጣቷ፣ ጨረቃ በየወሩ መታየቷ፣ ከዋክብት በየመንገዳቸው መጓዛቸው ሁሉ በእነዚህ መላእክት ጥበቃና አስተዳደር ስር ነው። ከከፍተኛው ሰማይ እስከ ምድር ጥልቀት፣ ከፀሐይ መውጫ እስከ ጠፈር ዳርቻ ድረስ ያለው ፍጥረት ሁሉ በእነዚህ የብርሃን አስተዳዳሪዎች፣ በእነዚህ ቅዱሳን መላእክት በመለኮታዊ ሥርዓት ይጠበቃል። እስካሁን የዘረዘርናቸው ዘጠኝ የመላእክት ማዕረጋት ናቸው። ነገር ግን በመግቢያችን ላይ ሊቁ ቅዱስ ያሬድ የመላእክት ማዕረጋትን አስር እንደሆኑ እንዳስተማረ ገልጸን ነበር። ታዲያ አስረኛው ነገድ የታለ? ስሙስ ማን ይባላል? ከሁሉ የላቀውና ቀዳሜ የነበረው ይህ ነገድ ዛሬ ለምንድን ነው ከሰማያዊው ሥርዓት ዝርዝር ውስጥ የማይጠቀሰው? ይህ ጥያቄ ወደ ፍጥረት ሁሉ ታላቁ አሳዛኝ ታሪክ፣ ወደ ሰማያዊው ጦርነትና ወደ ታላቁ ውድቀት ምስጢር ይወስደናል። የአስረኛው ነገድ ምስጢር እስካሁን ባደረግነው ሰማያዊ ጉዞ በሦስቱ የመላእክት ከተሞች በኢዮር፣ በራማ እና በኤረር የሚኖሩትን ዘጠኝ ታላላቅ የመላእክት መዓርጋት ተመልክተናል። ከዙፋኑ ተሸካሚዎች ከኪሩቤል እስከ ሰማያዊው አካላት ጠባቂዎች ድረስ እያንዳንዱ ነገድ የራሱ የሆነ የክብር ደረጃና የተቀደሰ አገልግሎት እንዳለው አይተናል። ይህ የሰማይ ሥርዓት ፍጹም የተሟላ ይመስላል። ነገር ግን በቤተ ክርስቲያናችን ጥልቅ ምስጢር ውስጥ ከእነዚህ ከዘጠኙ በላይ የነበረ፣ በክብርና በሥልጣን ከፍ ብሎ የተቀመጠ አስረኛ የመላእክት ነገድ እንደነበር ይነገራል። ይህ ነገድ በሊቁ በቅዱስ ኤጲፋኔዎስ አገላለጽ ነገደ አጋእዝት ይባላል። አጋእዝት የሚለው የጌዝ ቃል ጌቶች፣ ወይም ገዢዎች ወይንም ደግሞ ነፃ አውጪዎች የሚል ትርጉም አለው። ይህ ስያሜ ብቻውን የዚህን ነገድ ታላቅነትና የበላይነት ይጠቁማል። ነገደ አጋእዝት በሰማያዊው ከተማ በኢዮር ከሌሎች ነገዶች ሁሉ በላይ በመጀመሪያውና በከፍተኛው ስፍራ ላይ የተቀመጡ ነበሩ። ሊቃውንት እነዚህን መላእክት ቁጧን ወይም የሚቆጡ ናቸው በማለት ይገልጧቸዋል። ይህ ቁጣቸው ክፋትን የሚገልጽ ሳይሆን ለእግዚአብሔር አምልኮ የነበራቸው ታላቅ ቅንዓትና የጽድቅ እሳት ነጸብራቅ ነው። የዚህ ታላቅና ቀዳሚ ነገድ አለቃ ደግሞ በሰማይ ከተፈጠሩት መላእክት ሁሉ እጅግ የከበረና እጅግ የተዋበ ነበር። ስሙም ሳጥናኤል ይባል ነበር። ይህንን ስም ዛሬ ስንሰማው ከክፋትና ከጨለማ ጋር ልናያይዘው እንችላለን። ነገር ግን በውድቀቱ ምክንያት ትርጉሙ ከመዛባቱ በፊት ሳጥናኤል የሚለው ስም እጅግ የከበረ ትርጉም ነበረው። ለምሳሌ ቅሩበ እግዚአብሔር ማለት ነበር። ትርጉሙም የእግዚአብሔር ባለሟል ወይም ለእግዚአብሔር ቅርብ የሆነ ማለት ነው። ይህም በሰማያዊው ምክር ቤት ውስጥ የነበረውን ታላቅ የባለሟልነት ክብር ያሳያል። አሐዜ መንጦላዕትም ማለት ነበር። መንጦላዕት ማለት መጋረጃ እንደመሆኑ ይህም ስያሜ የእግዚአብሔርን ዙፋን የሚጋርድና የሚሸፍን የክብሩን ምስጢር የሚጠብቅ እንደነበር ይጠቁማል። አቅራቤ ስብሐትም የሚባል ነበር። ምስጋናን የሚያቀርብ ማለት ነው። ይህም የሌሎችን መላእክት ምስጋና ሁሉ ሰብስቦ ወደ እግዚአብሔር ዙፋን ፊት የማቅረብ ታላቅ ሥልጣን እንደነበረው ያሳያል። በአጭሩ ሳጥናኤል የሰማይ ሊቀ ካህናት፣ የብርሃን ኮከብ፣ ከሌሎች የመላእክት አለቆች ከቅዱስ ሚካኤል ከቅዱስ ገብርኤልም በላይ የሆነ ሥልጣንና ክብር የተሰጠው ፍጹም የሆነ ፍጥረት ነበር። ይህንን ሁሉ ከተረዳን በኋላ ወደማይቀረውና ልብን ወደሚያውከው ጥያቄ እንመጣለን። ታዲያ ይህ ታላቅና የከበረ የመላእክት አለቃ፣ ይህ የብርሃን ኮከብ ዛሬ የት አለ? ለምንድነው ዛሬ የመላእክት መዓርጋት ዘጠኝ እንደሆነ የቀረው? ዐሥረኛው ነገድ ነገደ አጋእዝት ከምን ደረሰ? በሰማያዊው ፍጹም ሥርዓት ውስጥ እንዴት እንዲህ ያለ ክፍተት ሊፈጠር ቻለ ብለን እንጠይቃለን። እነዚህ ጥያቄዎች የሁሉ ነገር መጀመሪያ፣ የክፋት ሁሉ ምንጭ ወደ ሆነው የፍጥረታት ሁሉ ታላቁ አሳዛኝ ታሪክ ወደ ሰማያዊው ጦርነትና ወደ ታላቁ የውድቀት ምስጢር ይወስዱናል። ይህንን ምስጢር በሚቀጥለው ዝግጅታችን የምንፈታው ይሆናል። በዚህ ረቂቅና አስደናቂ መንፈሳዊ ጉዞ ከምናየው ሰማይ ባሻገር ያለውን የማይታየውን የብርሃን መንግሥት መጋረጃ በመጠኑም ቢሆን ለመግለጥ ሞክረናል። ከኢዮር ከፍታ እስከ ኤረር አስተዳደር፣ በሦስቱ ሰማያዊ ከተማዎች ውስጥ የተደራጀውን አስደናቂ የመላእክት ሥርዓት ተመልክተናል። ታዲያ ከዚህ ሁሉ ሰማያዊ ምስጢር ዛሬ ለምድራዊ ህይወታችን ልንይዘው የሚገባን ዋናው መልእክት ምንድነው? ከሁሉ በላይ ልንገነዘበው የሚገባው የመጀመሪያው እውነት የሰማዩ ዓለም በሥርዓትና በክብር የተሞላ ሕያውና አስደናቂ መንግሥት መሆኑን ነው። ብዙ ጊዜ መንፈሳዊውን ዓለም ስናስበው ቅርጽ የሌለውና ግልጽ ያልሆነ ይመስለን ይሆናል ነገር ግን የቤተ ክርስቲያናችን ትምህርት እንደሚያሳየን ከዙፋኑ ተሸካሚዎች እስከ ከዋክብት ጠባቂዎች ድረስ እያንዳንዱ ፍጥረት የራሱ የሆነ ቦታ፣ የራሱ የሆነ አገልግሎትና የራሱ የሆነ ክብር ያለው ፍጹም የሆነ መለኮታዊ ሥርዓት አለ። ይህ ሥርዓት የፈጣሪያችንን ጥበብ ታላቅነትና ክቡርነትን ይመሰክራል። ሁለተኛውና ከዚህ እኩል ወሳኝ የሆነው ነጥብ ደግሞ ይህ ሰማያዊ ድርጊት ከኛ ህይወት የተለየ አለመሆኑን መረዳት ነው። ቅዱሳን መላእክት በሩቅ ሰማይ ሆነው የሚመለከቱን ተመልካቾች አይደሉም። እነርሱ በህይወታችን ውስጥ ንቁ ተሳታፊዎች ናቸው። ለእያንዳንዳችን ከተወለድንበት ቅጽበት ጀምሮ የተመደበ የግል ጠባቂ መልአክ አለን። ይህ መልአክ በህይወት ዘመናችን ሁሉ ከክፉ የሚጠብቀን፣ ወደ ልባችን መልካም ሐሳብን የሚያመጣ፣ የንስሐን መንገድ የሚጠቁመን፣ ጸሎታችንን ወደ እግዚአብሔር ዙፋን ፊት የሚያሳርግ ታማኝ ወዳጃችንና ረዳታችን ነው። በምንደሰትበት ጊዜ አብሮን ደስ የሚለው፣ በኃጢአት ስንወድቅ ደግሞ ከልቡ የሚያዝንልን ከእኛ የማይለይ ሰማያዊ ወንድማችን ነው። ይህንን ከተረዳን አሁን ጥሪው ግልጽ ነው። እኛ ብቻችንን አይደለንም። በዚህ በፈተና በተሞላ ዓለም ውስጥ ስንጓዝ የማይታይ ነገር ግን ኃይል የሆነ ሰማያዊ ሰራዊት ከጎናችን አለ። ስለዚህ ይህንን ታላቅ ጸጋ በቸልተኝነት ማለፍ የለብንም። የጠባቂ መልአካችንን እርዳታ በጸሎት እንለምን። ከእንቅልፋችን ስንነቃ፣ ወደ ስራችን ስንሄድ፣ በአደጋና በፈተና ጊዜ ስሙን እየጠራን አማላጅነቱን እንለምን። ሕይወታችንን በቅድስና በመምራት ከእነዚህ ቅዱሳን ፍጥረታት ጋር ያለንን ኅብረት እናጽና። ኀጢአት ከጠባቂ መልአካችን ጋር ያለንን ግንኙነት እንደሚያደበዝዘውና እንደሚያሳዝነው በማወቅ ከክፉ ነገር ሁሉ እንራቅ። ንስሐ፣ ቅዱስ ቁርባንና የጽድቅ ሥራ ደግሞ ከእርሱ ጋር ያለንን ኅብረት ያጠነክረዋል፣ ለጸጋውም ይበልጥ ክፍት ያደርገናል። በዛሬው ዝግጅታችን በሰማይ የነበረውን ፍጹም የክብር ሥርዓት ተመልክተናል። ዐሥሩን የመላእክት መዓርጋት፣ የክብር ደረጃቸውንና የተቀደሰ አገልግሎታቸውን አይተናል። ነገር ግን ይህ ሥርዓት ሳይናወጥ አልቀረም። በሚቀጥለውና በስድስተኛው ክፍል ዝግጅታችን የፍጥረት ሁሉ ታላቁን አሳዛኝ ታሪክ፣ የክፋት ሁሉ መነሻ የሆነውን ምስጢር እንመረምራለን። ያ የብርሃን ኮከብ፣ ያ ከሁሉ በላይ የነበረው ሳጥናኤል እንዴት ወደቀ? ዐሥረኛው የመላእክት ነገድ መጨረሻው ምን እንደሆነና በሰማይ የተደረገውን ታላቁን ጦርነት የሳጥናኤልን አወዳደቅ በጥልቀት እንመለከታለን። እስከዚያው ድረስ የቅዱሳን መላእክት ጥበቃና ተራዳኢነት ከሁላችን ጋር ይሁን። ልዑል እግዚአብሔር በሰማያዊው ሥርዓቱ አጽንቶ በምድራዊ ጉዞአችን ሁሉ ከክፉ ነገር እንዲጠብቀን ቅዱስ ፍቃዱ ይሆንልን። ውድ ቤተሰቦቻችን፣ ቻናላችን መባዕ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትሕትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው። ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አእላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ፣ የምርምር ጥራታችንን ለማሳደግ፣ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅመውን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።